ጌታችን ሐዋርያትን ከድሆችም ከሀብታሞችም መርጧል። እነ ቅዱስ ጴጥሮስን የመሰሉ ድሃ አሳጥማጆችን ሲጠራ፣ እነ ቅዱስ ማቴዎስን የመሰሉ በቀረጥ ብር የከበሩትንም አልተዋቸው። ሁሉም በእግዚአብሔር ዘንድ እኩል ናቸውና፣ ሁሉም ደግሞ ያላቸውን ትተው ተከትለውታል። ጌታችን ኢየሱስ ክርስቶስ ካረገ በኋላ ሐዋርያቱ በዓለም ዙሪያ ተሸራጭተው የወንጌልን ዜና ሲያሰሙ ከመሰደብ እስከ መወገር ከመገለል እስከ መሰቀል ያሉትን መከራዎች ተቀብለዋል። አሟሟታቸው እጅጉን የከፋና ለክርስቶስ የከፈሉትን የደም መስዋዕትነት የምናይበት ነው። ተዘግዝቆ ከመሰቀል እስከ መወገር ከህንፃ ጫፍ ላይ ከመወርወር እስከ አንገት መቀላት ያሉ የጭካኔ አሟሟትን ተቀብለዋል። በዛሬው ቪዲዮ የሁሉንም የክርስቶስ ሐዋርያቶች የመጨረሻ ሰዓትና የሚያስገርም አሟሟታቸውን የማስቃኛችሁ ይሆናል። በተለይ ደግሞ አብዛኛውን ጊዜ አሟሟቱ ላይ ውዝግብ የሚነሳበትን የአስቆሮቱን ይሁዳ ወይም ከሃዲው በመባል የሚታወቀውን ይሁዳ መጨረሻ በስፋት አስቃኛቸዋለሁ። መጀመሪያ ግን ከእናንተ የምፈልገው አንድ ነገር አለ። እርሱም ሁላችሁም ይህን ቪዲዮ ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አሁን ቀጥታ ወደ ቪዲዮ እናልፋለን። ሐዋርያው ያዕቆብ ከክርስቶስ ሞትና ትንሣኤ በኋላ ከእስጢፋኖስ ቀጥሎ ሰማዕት ሆኖ ከተገደሉት መሃል የመጀመሪያው ነው። አሟሟቱም በሐዋርያት ሥራ ምዕራፍ 12 ላይ በግልጽ ተጽፏል። ጊዜው ንጉሥ ሄሮድስ በሐዋርያት ላይ መከራ ያጸናበት ጊዜ ነበር። በዚህ ምዕራፍ ላይም ሐዋርያው ያዕቆብን በሰይፍ አንጎቱን ቆርጦ እንዳስገደለውና ሐዋርያው ጴጥሮስን ደግሞ እንዳሰረው ይነግረናል። ይህም የሆነው ከክርስቶስ እርገት በኋላ ከ44 እስከ 45 ዓመት አካባቢ እንደተሰዋ ይነገራል። ሐዋርያው ጴጥሮስ በቀድሞ ሕይወቱ ቤተሳይዳ በምትባል የአሳ አጥማጆች መንደር በአሳ አጥማጅነት ይሰራ የነበረው ጴጥሮስ በክርስቶስ ከተጠራ በኋላ በደቀ መዛሙርቱ ዘንድ እንደ መሪ ይታይ ነበር። በብዙዎች ዘንድ ጴጥሮስ የሚታወቀው ክርስቶስ በተያዘበት ወቅት አላውቀውም በማለት ጌታን ሶስት ጊዜ በመካዱ ነው። ቅዱስ ጴጥሮስ ከክርስቶስ ስቅለት በፊት ክርስቶስን እንደማያውቀው ቢክድም በኋላ ላይ በንስሐ ተመልሶ ከክርስቶስ እርገት በኋላ ስለ ክርስቶስ ሞትና ትንሣኤ ለመጀመሪያ ጊዜ የሰበከው ሐዋርያው ጴጥሮስ ነው። ኢየሱስ በዮሐንስ ወንጌል ምዕራፍ 21 ከቁጥር 8 እስከ 19 እንደተናገረው ሐዋርያው ጴጥሮስ ዳግመኛ ለመካድ እምቢ በማለቱ በሮም ከተማ በሮማውያን እጅ እንደ ክርስቶስ ልሰቀል አይገባኝም ብሎ ቁልቁል ተዘቅዝቆ ተሰቅሎ ሞቷል። ይህም ከክርስቶስ እርገት ከስልሳ አራት ዓመታት በኋላ ነበር። ሐዋርያው እንድርያስ። እንድርያስ አሳጥማጅ የነበረ ሲሆን ኢየሱስ ክርስቶስ እንዲከተለው የጠራው የመጀመሪያው ደቀ መዝሙር ነው። የጴጥሮስ ወንድም የነበረው እንድርያስ ወንድሙ ጴጥሮስ ከተሰዋ ከስድስት ዓመት በኋላ በሰባኛው ዓመተ ምሕረት ለሐዋርያት በማይቀር በሚመስለው አሰቃቂ ግድያ በኤክስ ቅርጽ በተሰራ መስቀል ግሪክ ውስጥ ተሰቅሎ ተገድሏል። ሰባት ወታደሮች በብርቱ ከገረፉት በኋላ ስቃዩን ለማስረዘም በማሰብ በኤክስ መስቀል ላይ ሆኖ ይህን ይናገር ነበር። ይህችን አስደሳች ዕለት በጉጉት እጠብቅ ነበር። ለእኔ በመስቀል መሞት ክብሬ ነው። ምክንያቱም መስቀልን ክርስቶስ በሥጋው ተሰቅሎበት ቀድሶታልና እያለ ሁለት ቀን ለወታደሮች ይሰብክና ይመሰክር ነበር። ሐዋርያው ቶማስ ሐዋርያው ቶማስ ብዙዎች ተጠራጣሪው ቶማስ በሚለው ቅጽል ስሙ ያውቁታል። ይህን ቅጽል ስም ያሰጠው ክስተት የተፈጠረው በዮሐንስ ወንጌል የክርስቶስን ትንሣኤ በሐዋርያት ሲነገር አላምንም በማለቱ በኋላም ኢየሱስ ራሱ ተገልጦ ችንካሩንና የተወጋ ጎኑን በመዳሰስ እንዲያምን ያደረገው ሐዋርያ በመሆኑ ነው። የክርስቶስን ትንሣኤ ለመመስከር ወደ ሕንድ አገር ሄዶ በዛም የወንጌል ብስራትን እየሰበከ ቆይቷል። እርሱም እንደ ሌሎቹ ሐዋርያቶች ነገሮች አልጋ ባልጋ አልሆኑለትም። በሕንድ አገር በሚገኙ የሌላ እምነት ተከታዮች እንደ ጦር በተዘጋጀ የዛፍ እንጨት ወጋግተው ደግሞም በጋለ ብረት ካሰቃዩት በኋላ በሕይወት ሳለ እንዲቃጠል ተደርጎ ተሰዋ። ይህም ከክርስቶስ ትንሣኤ በኋላ በሰባኛው ዓመት አካባቢ ነበር። ሐዋርያው ፊልጶስ ሐዋርያው ፊልጶስ በመጽሐፍ ቅዱስ ፊልጶስ ተብለው ከተሰየሙት አራት ሰዎች መካከል አንዱ ነው። ይበልጥ የሚታወቀውም በዮሐንስ ወንጌል ምዕራፍ 14 ከቁጥር 8 ላይ ቀድሞ ክርስቶስን አብን አሳየንና ይበቃናል ያለው ነው። ክርስቶስም እኔን ያየ አብን አይቷል ብሎ መልሶለታል። የክርስቶስን ወንጌል በመካከለኛውና በምዕራባዊ የእስያ ክፍል ከሰበከ በኋላ በአመፀኛ ይሁዶች ተይዞ ከባድ ድብደባና ግርፋት ከደረሰበት በኋላ ከክርስቶስ ትንሣኤ ከ54 ዓመታት በኋላ ተሰቅሎ ተሰውቷል። ሐዋርያው ታዲዮስ በሮማ ግዛት ወንጌልን ሲሰብክና ሲያስተምር የነበረ ሐዋርያ ነበር። ጥንታዊ የታሪክ መዛግብት እንደሚያመለክቱት ቀናዩው ስምዖንና ታዲዮስ ሁለቱም ሐዋርያት በሜሶፖታሚያ በአረማውያን ካህናት በሚመሩ ቡድኖች በመጥረቢያ ተደብድበው መሞታቸውን ያሳያል። ሐዋርያው ማቴዎስ በቀደመ ሕይወቱ ቀራጭ የነበረ ሲሆን በመጽሐፍ ቅዱስ ሰባት ጊዜያትን ያክል ስሙ ተጠቅሶ እናገኛለን። አይሁዳውያን ክርስቶስን እንዲቀበሉ በብርቱ ይፈልግ የነበረው ሐዋርያው ማቴዎስ ከመሞቱ ከ10 ዓመታት ቀደም ብሎ የማቴዎስ ወንጌልን ጽፏል። ሐዋርያው ማቴዎስ በማቴዎስ ወንጌል ምዕራፍ 28 ከቁጥር 20 እንደጻፈው ኢየሱስ የሰጠውን የወንጌል ተልዕኮ በመወጣት በሰይፍ እስከ ተሰዋበት ዕለት ድረስ ወንጌልን ይሰብክ ነበር። ብዙዎች እንደሚስማሙበት ከሆነ ሐዋርያው ማቴዎስ ወንጌልን ሲሰብክ ኖሮ ኢትዮጵያ ውስጥ በሰይፍ እንደተሰዋ ይታመናል። ይህም የሆነው ከክርስቶስ ትንሣኤ በኋላ ከስልሳ እስከ ሰባ ዓመት ባለው ጊዜ ውስጥ ነበር። ሐዋርያው ናትናኤል ወይም በርተለሚዎስ፣ ናትናኤል ከበለስ በታች ሳለ ነበር ፊልጶስ የጠራው። ኢየሱስም ስለ ናትናኤል ሲናገር ተንኮል የሌለበት የእስራኤል ሰው እንደሆነ መስክሮ ነበር። ናትናኤልም ኢየሱስ የእግዚአብሔር ልጅና የእስራኤል ንጉሥ እንደሆነ ተናግሮ እንደነበር በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ አንድ ከቁጥር 45 እስከ 50 ተገልጿል። ናትናኤልም በእስያ ሚሽነር በአሁኗ ቱርክ የክርስቶስን ትንሣኤ አብስሯል። በኋላ ላይ ግን በአርመንያ ግዛት እጅግ አሰቃቂ የሆነ ሞት ሞቷል። በቁሙ ቆዳውና ስጋው ተገፎ አንገቱ ተቀልቶ ከክርስቶስ እርገት በኋላ በሰባ ዓመት ተሰውቷል። ሐዋርያው ያዕቆብ ከክርስቶስ ሞት በኋላ ለበርካታ ዓመታት በኢየሩሳሌም መሪ ሆኖ አገልግሏል። በወቅቱ ክርስቶስን ያሳለፈው የሰጡትና የገደሉት ሰዎች ያዕቆብ የክርስቶስን ትንሣኤ እንዲክድ ያስገድዱት ነበር። እነዚህም አይሁዳውያን በማቴዎስ ወንጌል ምዕራፍ 27 ከቁጥር 25 ላይ ተጠቀሱት ናቸው። በኋላም ያዕቆብ የክርስቶስን ትንሣኤ አልክድም ብሎ በመወሰኑ ከቤተ መቅደስ ሕንፃ አናት ጫፍ ላይ ወደ ታች ወርውሮት ባለመሞቱ እየተገረሙ ጭቅላቱም በቆልማማ ዱላ ደብድበውት ከክርስቶስ እርገት ከስልሳ ዓመታት በኋላ ተሰውቷል። ይህም ቤተ መቅደስ በማቴዎስ ወንጌል ምዕራፍ 4 ከቁጥር አምስት ላይ ያለው ሰይጣን ኢየሱስን ወስዶት የፈተነበት ስፍራ ነው። የአስቆሮቱ ይሁዳ የጌታችን ሕማምና ስቃይ የሚጀምረው ከአስራ ሁለቱ አንዱ አርጎ የቆጠረው ይሁዳ አሳልፎ ሲሰጠው ነው። ያስቆሮቱ የሚለውን ስም ያገኘው ቂርያት ከምትባለው ከእስራኤል ደቡባዊ ክፍል ከምትገኘው የይሁዳ ነገር ልጆች ከተማ የመጣ ሰው በመሆኑ እንደሆነ ይነገራል። ይሁዳ ከሐዋርያት መካከል የሙዳዬ መጽዋዕቱ ባላደራ ነበር። ይሁዳ ምዕመናን ስለታቸውን ለሰማ ጌታ በፍቅር ከሚሰጡት ገንዘብ ላይ ያነሳ፣ ለራሱ ይወስድ ነበር። ጌታችን ይሁዳ እንደሚሰርቅ ቢያውቅም በሐዋርያቱ ፊት ግን አላጋለጠውም። እስከ መጨረሻዋ ምሽት ሐዋርያቱ የሚያውቁት ታማኝ መሆኑን ነበር። የይሁዳ ትልቁ ኀጢአት ጌታን አሳልፎ መስጠቱ ሳይሆን ጌታ ይቅር አይለኝም ብሎ በንስሐ ለመመለሱ ነበር። የይሁዳ የአሟሟት ታሪክ ላይ ሁለት ሐሳቦች በመጽሐፍ ቅዱስ ላይ ተጽፈው ይገኛሉ። በሐዋርያት ሥራ ምዕራፍ አንድ ከቁጥር 18 ላይ ይህም ሰው በአመፃ ዋጋ መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ። አንጀቱም ሁሉ ተዘረገፈ፣ በማለት የይሁዳን አሟሟት ሲያብራራ በሌላ ክፍል ደግሞ በማቴዎስ ወንጌል ምዕራፍ 27 ከቁጥር 5 ላይ ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ፣ በማለት የአሟሟቱን ሂደት ያስረዳል። ይሁንና አንዳንድ ሰዎች እነዚህን ሁለት ሐሳቦች እርስ በእርሳቸው እንደሚጋጩና መጽሐፍ ቅዱስ ተሳስቷል ለማለት ሲጠቀሙበት ይስተዋላል። ነገር ግን ይሁዳ የሞተው በሁለት የተለያየ መንገድ ሳይሆን በሁለቱም የመጽሐፍ ቅዱስ ክፍሎች እንደተጻፈው ነው። ይሁዳ በዛፍ ላይ ራሱን ከሰቀለና ከሞተ በኋላ ሬሳውን የሚያነሳ ሰው ጠፍቶ ከዛፉ ሰውነቱ ለሁለት ተከፍሎ ከዛፉ ላይ ወድቆ ሆዱ ተዘርግፎ ሊሞት ችሏል። ሐዋርያው ማትያስ። ሐዋርያው ማትያስ በአስቆሮቱ ይሁዳ ቦታ የተተካው ሐዋርያ ነው። ይህንንም በሐዋርያት ሥራ ምዕራፍ አንድ ከቁጥር 26 ላይ እናገኘዋለን። ኢየሱስ ሁለት ሁለት ሆኖ ለምስክርነት ለመሄድ ከተመረጡ ከሰባዎቹ መካከል አንድ ነው ብለው አባቶቹ ይናገራሉ። ይህም እውነት በሉቃስ ወንጌል ምዕራፍ 10 ከቁጥር አንድ ተጽፏል። ማትያስም ከክርስቶስ ትንሣኤ በኋላ በሰባኛው ዓመት ተሰቅሎ ሳለ በድንጋይ ተወግሮ ሞቷል። ሐዋርያው ዮሐንስ ዮሐንስ ከአሳጥማጅነት ከተጠሩት ሐዋርያቶች አንዱ ነው። እርሱም እንደ ሌሎቹ ሐዋርያት ብዙ መከራና ስቃይን አስተናግዷል። በጥንታዊ መዛግብት ላይ በፈላ ዘይት ውስጥ ተነክሮ በታምር መትረፉን የሚገልጹ መረጃዎች ተገኝተዋል። ከዚያም ሐዋርያውን ከአገር አውጥተው በአንዲት ደሴት ላይ ለእስር ሰጡት። በዚችም ደሴት ኢየሱስ መልአኩን ልኮ የመጽሐፍ ቅዱስ የመጨረሻው ክፍል የሆነውን ወይም ዮሐንስ ራዕይ ተብሎ የሚጠራውን የራእይ መጽሐፍ እንዲጽፍ ነገረው። ራእይን ከጻፈ በኋላ ከእስር ተፈቶ በቱርክ ጳጳስ ሆኖ አገልግሏል። ከሐዋርያት መካከል ሞትን ያልቀመሰ በሕይወተ ሥጋ ያለ ወደ ሰማይ የተነጠቀ እንደ ሄኖክ፣ እንደ ኤልያስ በብሔረ ሕያዋን የሚኖር ሐዋርያ ነው። ጌታችንም ለቅዱስ ጴጥሮስ በዮሐንስ ወንጌል ምዕራፍ 21 ከቁጥር 20 ዮሐንስ እኔ እስከ መጣ ድረስ በሕይወት ይኖር ዘንድ በወድስ ምን አግዶ እንዳለው ይህም እስከ ምጽአት ድረስ እንደሚኖር መናገሩ ነው። በማቴዎስ ወንጌል ምዕራፍ 16 ከቁጥር 28 ላይ እውነት እላቸዋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ ያለው ቃል ለቅዱስ ዮሐንስና መሰሎቹ የተነገረ ቃል ነው።